ሴቶች በግብርና ኢንቨስትመንት ውስጥ ያላቸውን አቅም በማጎልበት በኢኮኖሚ ውስጥ ያላቸውን ተሳትፎ ማሳደግ እንደሚገባ የግብርና ሚኒስቴር ከሲዳማ ክልል ግብርና ቢሮና ከአጋር ድርጅቶች ጋር በመቀናጀት በግብርና ኢንቨስትመንት ዘርፍ ከተሰማሩ ኢንቨስተሮች ጋር በተደረገው የውይይት መድረክ ላይ ተገልጿል። በዚህ መድረክም የኢፌዲሪ ሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሰለሞን ላሌ፣ የግብርና ሚኒስቴር ዴታ ዶክተር ሶፊያ ካሳ፣ የክልሉ ግብርና ቢሮ ኃላፊ አቶ መምሩ ሞኬና ሌሎ ሌሎች ጉዳዩ የሚመለከታቸው ባለድርሻ አካላትም ተገኝተውበታል። በግብርና ዘርፍ የተቀመጠውን አገራዊ ተልዕኮ ለማሳካት ሴቶች በግብርና ኢንቨስትመንት መሳተፋቸው ፋይዳው የጎላ ስለመሆኑ በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሰለሞን ላሌ የገለጹ ሲሆን፣ በግብርና ኢንቨስትመንት ውስጥ የሚታዩ ውስንነቶችንም መቅረፍ እንደሚገባም አልሸሸጉም። ግብርና ኢንቨስትመንት በሀገራችን ኢኮኖሚ ሁለንተና ጉልህ ድርሻ ያለው ኦ ሲሆን ሴቶች እህቶቻችን በዚህ ዘርፍ ተጠናክረው ቢሰማሩ ትልቅ አቅም ነው የሚሆኑት ለሀገር ለሀገር ኢኮኖሚ እድገት። ሴቶች ከወንዶች እኩል ብቻ ሳይሆን ከወንዶችም የበለጠ ውጤታማ ናቸው። የግብርና ሚኒስቴር ሴቶችን በግብርና ኢንቨስትመንት ያላቸውን ተሳትፎ ለማሳደግ የሚያስችል ስራዎች በመስራት ላይ ስለመሆኑ የግብርና ሚኒስትር ዴኤታ የሆኑት ዶክተር ሶፊያ ካሳ የተናገሩ ሲሆን ለግብርና ኢንቨስትመንት መጎልበትም የባለድርሻ አካላት ሚና ትልቅ ስለመሆኑም ገልጿል። በሀገር ደረጃ ከስድስት ሺህ በላይ በግብርና ኢንቨስትመንት የተሰማሩ ባለሀብቶች አሉ። የሴቶችን ቁጥር ስናይ ግን በእጅጉ ያነሰ ነው። ይህም የራሱ ችግር አለው። አንዱ ግብርና በሴቶች የሚዘወር አይደለም ብለን ስለምናስብ አጋዥ ሆና ብቻ መስራት እንደምትችል የነበር አመለካከት አለ። እውነታውን ስናይ ግን አነስተኛ ይዞታ ያላቸው አርሶ አደሮች ዘንድ ብንሄድ አብዛኛው ስራ የምትሰራው ሴቷ ናት። በግብርና ኢንቨስትመንት ላይ ከተሰማሩት ጥቂት ቁጥር ካላቸው ሴቶች አብዛኞቹ ውጤታማ መሆናቸው በፓሽን ነው የሚሰሩት። ሲሰሩ መሬት ወስደው በመሬቱ ፕራውድ ለመሆን አይደለም፣ ውጤት ለማምጣት ለትውልድ ለማስተላለፍ የስራ እድል ለመፍጠር፣ ችግሩንም ስለሚያውቁት ማለት ነው። በደንብ እየኖር ነው ፊት ስለምናደርገው ሴቷን እንደግብርና ኢንቨስትመንት ላይ ስናሰማራት በጣም የተሻለ ውጤት ያመጡ ሴቶች አሉ። ሐዋሳ ከተማ በግብርና ኢንቨስትመንት በመሰማራት ሀብት ያፈሩ ኢንቨስተሮችን ባነጋገርናቸው ወቅት እንደገለጹልን ከሆነ ሴቶችን የተወሰነ ድጋፍ ማድረግ ከተቻለ ምርትና ምርታማነትን በተሻለ ማጎልበት የሚችሉ ስለመሆኑ የገለጹልን ሲሆን ለዚህ ደግሞ የሚመለከታቸው ባለድርሻ አካላት አስፈላጊውን ድጋፍ ለሴት ኢንቨስተሮች ማድረግ ይገባቸዋልን ብለዋል። መሳሳዮች ነን። ሴቶች በኢትዮጵያ ደረጃ ያለ ነው። ሴቶች እና ከትንሽ ነገር ነው የምንነሳው፣ ግን ትልቅ ደረጃ ላይ እንደርሳለን። ስለዚህ ሴቶች በእነዚህ የስራ መስኮች ላይ ቢሰማሩ ትልቅ ውጤት ላይ ይደርሳሉ ብዬ ገምታለሁ። ምክንያቱም ከኔ በመነሳት እኔ ከአንድ ላም ነው የተነሳው፣ እዚህ ደረጃ ደርሼ፣ ሌላ ፕሮጀክት አለ። እኔ አሁን የወተት ከብቶች ናቸው ያሉኝ፣ አብዛኛውን ጊዜን እዛ ነው የማሳልፈው። ከ300 ሺህ ካፒታል ጀምሬ አሁን ወደ 30 ሚሊዮን የምደርስ ካፒታል ደርሼ ያለሁኝ። ሰራተኞች ብዙ አሉኝ። የስራ እድል ከ ሰላሳ የሚያክሉ ሰራተኞች አሉ። አቅም ያላቸው ሴቶች ቤት የቀሩ አሉ። በየቤቱ በየገጠሩም ቢሆን ግብርና መስራት ብቻ ሳይሆን ብዙ አገር መምራት የሚችሉ ሴቶች ቤት የቀሩ አሉ እና ወጥተው ቢሰሩ ወጥተው የሚሰሩበት መንገድ ቢመቻች፣ በቃ በጣም ለሀገራችንም እድገት ጥሩ ይሆናል ብዬ ነው የማስበው።